መድብል መድብል መድብል ይችላል የምትሉ መድብል ይችላል ይችላል ይችላል፣ በሉ ጋይስ የመድብል ስትራቴጂ እኮ ማለት ነው። መድብል የሆነ አሳብ አያስብ፣ ካሰበ መሬት ጠባይልም። ምን አረጋትሉ? አክ እንዴ፣ እያያችሁት እየተከታተለ፣ ዛሬ እኮ ምሳሌ ያለችበት ነው። ቀጥታ ይዘውት የሚሄዱት እነዚህ ሰዎች፣ ምክንያቱም እነዚህኞቹ የነዚህና የነካሌብ ሰዎች ናቸው። እንግዲህ ኤፍራታ ጋር በተመካከሩት ምክክር መሰረት በጣም በሚገርም ሁኔታ እንግዲህ ኤፍራታም ተወጥተዋለች። የተሰጣትን ሀላፊትና ተወጥተዋለች። የመጀመሪያው ከባዱ የነበረባት የማህሌትን ስልክ እንዴት አድርጎ ከፍቶ የዛኔ ሰው የሆን የዛኔ ካል የሞሲሳን ስልክ ማግኘት ነበረ። የመጀመሪያ እንግዲህ በቃ የገንዘብ ጉዳይ የሆር ነገር ሆድ ይቆርጣላል። ሀገር ሰው እንግዲህ የገንዘብ ጉዳይ ስለሆነባት እንግዲህ መጀመሪያ እንኳ መድብልም ጋር ስታወራ ትንሽ ፈርታ ነበረ። ግን በኋላ የአረብ ብሩ ዳጎስ ያለ ብር ነው የሚከፈል፣ ሻብሽሪ አትፍሪ ጠንካር በይ ሲላት መድብል በቃ እሺ በቃ ካልክማ ብላ እንግዲህ ተጋፍጣለይ ማለት ነው ከዛ ሚዲያ እንግዲህ ስልኳን አንስታ ስልኳ አሻራ እንግዲህ በአይኗ ነው በአይና አሻራ ነው የተቆለፈው አይኗን መልግጣ ነው የፈታችሁ ማለት ነው ከፈታች በኋላ እንግዲህ የካሌሞሴሳን ስልክ ወስዳለች የካሌሞሴሳን ስልክ ከወሰደች በኋላ ደውላለት እንግዲህ ዝና ከእሷ ዝና ያለበትን ቦታ እንደምታውቅና ምሳሌን ከለቀቋት እሷ እንደምትሰጣቸው መጀመሪያ ነግራው ነበረ ከዛም እንግዲህ እሱ ግን ምንድነው ያደረገው ባለችበት በሎኬሽኗ አፈላልጎ ሰዎችን ነበር የላከባት ምክንያቱም ቀድሞ ምሳሌን ሳይለቅ ያኔ ዝናን አስለቅቆ መድብልን መልሶ እንትን ማለት ስለፈለገ ካሌ ሞሳ የሚባሉ ሰውዬ በዛ መልኩ ነበረ የመጣው መጥቶም እንግዲህ መድብል በባጃጅ ከኋላ ከኋላ እየተከታተለ ነበረ። ኤፍራታንም እንግዲህ በቅርብ ርቀት እየተከተላ ስለነበረ ቀጥታ ኤፍራታን ተደዋውሎ አጠገቧ ሲደርሱ ኤፍራታን እንግዲህ አፍነው ነው ወደ መኪና ያስገቧት። ካስገቧትም በኋላ ቀጥታ መድብል እየተከታተለ ነው ሄደው። በሚገርም ሁኔታ መድብል አሁን መኪናው ገባበት ድረስ ይሄዳል። ምክንያቱም ቀን ነው በቃ ሆነ ብሎ ነው ባጃጅ። ስለ መኪና መከራየት ምናምን ይችላል፣ ግን ሆነ ብሎ ነው ባጃጅ። ምክንያቱም መኪናው አስፋልት ይዞ አይደለም የሚሄደው፣ ገባችሁ ጋይስ? የውስጥ ለውስጥ መንገዶች ማለት ወደ ስርቻ ስለሆነ፣ እንደዚህ ወንጀል የሚሰሩ ሰዎች እኮ መሀል አስፋልት እንደዚህ ደፍረው እንትን የሚለው አይደሉም ሰው። ባጃጇ ደግሞ የትኛውን ቦታ ላይ መግባት ትችላለች። በዛ ላይ ቀለል ያለ ነገር ስለሆነ አያስነቃምና እንግዲህ የፍራታን ይዘው እነሱ ፊት ፊት ሲሄዱ እሱ ከኋላ እየተጓዘ ይገኛል ማለት ነው። ደግሞ እንደሚሳካለትም አንጠራጠርም። ምሳሌ ያው በጭንቀት ብዛት እራሷን ስታወድቃለች፣ ታማለች ማለት ነው። ግን ምንም አትሆንም፣ ምክንያቱም ያው ስለተጨነቀች የሆነ ውስጧ ስለተረበሸ ምናምን ነው እንጂ ሌላ ነገር አይደለም። ሲቀጥል ምንም አትሆንም ምሳሌ ማለት ነው። አሁን ደግሞ በእርግጠኝነት መድብል እንደሚደርስላት ምንም አንጠራጠርም። ሲቀጥል እነሱም ራሱ አንስተው ወይ ሕክምና ምናምን እንደሚወስዷት አንጠራጠርም። አለ ውድ ቤተሰቦቻችን፣ እሷም ትዲናለች በእርግጠኝነት ወደ ቤቷም ትመለሳለች። መድብል እንግዲህ ለቅድስቴ እንደሰማችሁት ነገ ህንጊዜ ድረስ ምሳሌ እዚህ ጋር አብራን ምግብ ትበላለች፣ ነገ ቤቷ ትገባለች፣ እመኝኝ ብሏት ነበር እና ቅድስት እንግዲህ እውነት ነው? ልመንህ ወይ እንዴት ሊሆን ይችላል? እያለችው ነበረ። ነግርሽ ነበር እኮ ቅድስት፣ እንዴት ማግኘት እንዳለብኝ እኔ ነግርሽ ነበረ። ታገሽኝ፣ አሁንም ትንሽ በቃ ታገሽኝ እና ሁሉም ነገር በንትኑ ያልቃል ስለዚህ ትንሽ ታገሽ ብዬሽ ነበረ እና ደግሞ ነገ እንደሚሆን ምንም እንዳትጠራጠሪ ነበር ያላት። ቅድስትም እንግዲህ በጣም ደስ ብሏታል፣ ፈገግ ብላለች ማለት ነው። አሁን በስታይ ምን እንደ እያደረጓት እንደሆነ እኮ አይታወቅም እያለች ነበር፣ እያሳሰባትን ነገር እየገለጸችለት ነበረ። ሀሳብሽ ሀሳቤ ነው፣ ይገባኛል፣ ረዳሻለሁ፣ ግን ደግሞ ማድረግ የምችለውን ነገር ነው ማድረግ የምችለው፣ ስለዚህ በዛ ነው ነበር ያላት ማለት ነው። እንግዲህ እሷም ተረድተው እሺ ብላዋለች። እንግዲህ ዛሬ ቅድስት ይቅርታ ምሳሌ ተገኝታ ምሳሌ እንግዲህ ከመካከላቸው እንደ የምትገኝ አንጠራጠርም። ምሳሌ ከመጣች በኋላ ኦልሬዲ ዝና ሳይለቀቅ ከዛ በኋላ ምሳሌን ከመለሱ በኋላ ወደ ቀጥታ ወደ ምን ይሄዳሉ ማለት ነው። ደግሞ ወደ ብሩክን የማስለቀቁ ሂደት ውስጥ ነው የሚገቡት ማለት ነው። ገብቷቸዋል። ብሩክን ግዴታ ማስለቀቅ አለባቸው። ብሩክን ለማግኘት ደግሞ ዝና በእጃቸው መቆየት አለበት። ቀድሞ ግን ምሳሌን ማስለቀቅ ስላለበት መድብል የራሱን ስትራቴጂ አቅዶ እንግዲህ እየተጓዘ ይገኛል። እንደሚሳካለትም አንጠራጠርም። ሌላ ሞገስ በሞገስና በመድብል መካከል እንግዲህ ዝና ትንሽ ጥላቻዎችን ለመፍጠር እያደረገ የነበረው ነገር መድብል በዝምታ አልፎታል ምክንያቱም ወቅቱና ጊዜው ለሁሉም ጊዜ ያለው ለእያንዳንዱ ነገር ጊዜ ስላለው መድብል እንደዚ አይነት ሰው አይደለም አስተዋይ ነገሮችን አርቆ የሚያይ ነው መድብል አሁን ያሳሰበው የወንድሙ እንዴት መገኘት እንዳለበት ምሳሌ እንዴት ማስመለስ እንዳለበት ወንድሙን ማግኘት እንዴት እንደሚችል የእሱ ጉዳይ እንጂ አሁን እዝና የወንድምህ ሚስት እኮ ሲያነውር ነበረ ምናምን እያለ እንግዲህ አልባሌ ነገሮችን ሲሰነዝር ነበረ። ሞገስ ግን ደንግጦ ነበረ። እውነተ መናገር ያው ስራ ያለበት ሰው መቼም አስቸጋሪ ነው። እና ደንግጦ ነበረ። በዛም እንግዲህ መድብል በዚህ ነገር ይረበሽ ይሆን እያለ እያሳሰበው ነው ያለው ማለት ነው። ሁለተኛ ደግሞ ሊፈታው እጁን ብሎ ስለነበረ ሞገስ ያሰበው ምናልባች ይፈርምልኛል የሚል ሀሳብ ስለነበረው ነው እንጂ ከሌላ አንጻር አስቦት አይደለም። ግን መድብል ሲመጣ ለምን ደስ ታደርጋለ? እንዴት ትሸወዳለ? ሲለው ማለት ሞገስ በዛ ላይ ደግሞ ዝና አየው ከኔ ጋ ኮተባ ብሎ ሊፈታኝና ብር ልሰጠው ነበር ምናምን እሱን ነገር ሲል ይህን ሰው በቃ መድብል በዚህ ልክ በቃ እውነቱን እውነት መሰለ ይሆን ብሎ ትንሽ ጓ ብሎ ነበረ ሞገስ ግን ለሁሉም መድብል ምንም ቦታ አልሰጠውም በሱ ጉዳይ አሁን እሱ የሚያሳስበው ጉዳይ ምሳሌ እንዴት ማስመለስ እንዳለበት ከዛም ደግሞ ወንድሙን እንዴት ማግኘት እንዳለበት ነው ስለዚህ እሱን ነገር ስለሆነ ፊት ለፊት ተጋፍጦ እንግዲህ ስትራቴጂዎቹና ድፎ ከፍ ዘቅ እያለ እይንተን እየሄደ ይገኛል እንደሚሳካለትም አነጠራጠር እምላችኋለሁ ውድ ቤተሰቦች ኤፍራታም እንግዲህ በሚገርም ሁኔታ የተሰጣትን እንትንዋን የተሰጣትን ተልኳን እየፈጸመች ነው። በደንብ ማለት እንችላለን። ሌላም ማህሌት እንግዲህ ማህሌት ብቻዋን ገው ገው እያለች ነው። ኤፍራታም ካጠገቧ እንግዲህ ስልኳን ፈታ ስልክ ወስዳ እስከምት ደውል ድረስ ምንም የምታውቀው ጉዳይ የላትም ማለት ነው ቅድስቴና ዳጣ ደግሞ ማህሌትን የምትገባበት ቦታ ምናልባት ምሳሌን ያለችበትን ታቃለች ብሎ ትንሽ አስበው ስለነበረ እየተከታተሉ ነበረ። ግን ተከታትለው የትም አልደረሱም። በሚገርም ብዙ ሳይጓዙ ማሌት ነቅታባቸው ነበረና እንግዲህ በመዟሪያ ዙሪያ መልሳ ድንጋይ አንስታ ነበር የጠበቀቻቸው። እነሱ ደንግጠው ቀጥታ ምንም እንትን ሳይሉ ሸሽተው ወደ ቤታቸውን እየተመለሱት፣ ምክንያቱም ማሌት ነቅታባቸው ስለነበረ ማለት ነው ማለት ጎንበስ ብላ ጫማ ያሰረች መስራ ነው እንግዲህ በእግሯ ስላየቻቸው እያደቡ ስለነበር እነሱ ማለት ነው። ሲቀጥል ማህሌት የምታውቀው ጉዳይ ላትም ስለምሳሌ ማለት መታገቷ ምናምን አውጥቆማ ስታለ፣ ግን ያለችበትንና እንዴት ሁኔታ ላይ እንዳለች የምታውቀው ጉዳይ ላትም። ሌላ ሉላ እንግዲህ ሞገስን ከእንግዲህ በኋላ እኔ እናንተ ባልና ሚስትናን አልፈርምም እስካለ ድረስ ህጋዊ ሚስትናኝ ከአሁን በኋላ እንዲያትፈራ ምንም እንዲያታስብ ብለዋል። ውድ ቤተሰቦቻችን በቀጣይ ቪዲዮ በአዲስ ነገር እስከምንመለስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። መልካም ጊዜ ብያላችሁበት።